አሰላሙ አለይኩም ወረህማቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ልኝ ነው ያለው። አልሐምዱሊላህ ከእናንተ ጋር እንዴት ነው ስራ፣ ጤና ሁሉ ሰላም ነው አይደል? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ ይህን ምርጥ የሆነ ቁርስ አብረን እንስራ ላችኋለሁኝ። ያው ቁርሱን ለመስራት ግብዓቶች ናቸው ተጠቀምኳቸውን፣ ተከታተሉ ማለት ነው እሺ ቤተሰብ ያው ስጋ ቃል አንድ ብርጭቆ ያው ይሄ አንድ ብርጭቆ ይሆናል ማለት ነው። እና እኔ በመጠኑ ነው ሰራው ትንሽ ስለሆነ የሚያስፈልገኝ ራሳቸው ትንሽ ናቸው። እናንተ እንዲ የሚበቃችሁ ማለት ነው። ስለዚህ ሁለት ብቻ ነው የምጨምረው ማለት ነው። ለብርጭቆ ተጨመርኩ በኋላ እዚህ ጋ ጨው በትንሱዋ አንድ ማንኪያ ትንሽ ናት ማንኪያ ማለት ነው። እሷ እንዲያርጌ ትበላልቀዋል ልቀቱን ጫውን ማ ሌላ ምንም ነገር አያስፈልገንም። እንዴት ሚክስ ካረግነ በኋላ እዚ ጋ ውሃ፣ ለብ ያለ ውሃ አዘጋጅቻለው እሱ ጨምራለሁ። መቅጠም ያለበት ልጡ ማለት ነው። በደንብ አድርጌ አሸዋለሁ ማለት ነው። ዚ ታዋርኩ በኋላ በደንብ አድርጌ አሸዋለሁ። በእጅ ማሽን ካላችሁ በማሽን እንዴት አርቄ እኔ በደንብ አርቄ በእጅ አሽቼ እመጣለሁ ማለት ነው። እንደዚ አሽቸዋለሁ። ዘይት ጠብ አረግበታለሁ። ውሀ እንዲህ የመጨመር ነው፣ ያው ትንሽ ትንሽ እየጨመራችሁ ነው የምታረጉት ማለት ነው። ከዛ እንዴት አርቄ እሺ፣ ይኸው እንዲህ የምታዩት በደንብ አርቄ በዘይት አርቄ አሽቸዋለሁኝ። ከዛ ሁሉንም ቆራረጥና ለሚበቃኝ ያህል ሆብዝ ቆራረጠዋለሁ ማለት ነው። ይህ በዚህ መልኩ ቆራርጫዋለሁ፣ የሚበቃኝ የሚበቃኝ ያህል ማለት ነው። እንዴት አርጌ እንክክብ አርጌ በእጄ ተዘይት ሰኒያ ላይ አርጌ ቁጭ አርጌዋለሁ ማለት ነው። ከዛ መልሽ ደምጠውና አሳየችዋለሁ እና ዚ መዲያ መጫለኝ ከዛ መልስ ደምጠዋለሁ ማለት ነው። ያው ባንድ እጄ ስለሆነም ደምጭ መለሳለሁ እና ቤተሰብ በዚህ መልኩ ተዲያመጥኩኝ በኋላ ታእቃውን ዘይት መቀበት አለባችሁ ከላይም እንዴት ዘይት ጨምርበታለን ከዛ ይሄ መቀቢው ከሌላችሁ ምንም ችግር የለው ያ እንዴት በእጃችሁ ታጣርሱትና ከላይ ዱቄት እንነሰንስበታለን ማለት ነው ይህ ውስጡ እንዲከፍትልን ያደርግልና ወዲህም በቆንጆ ነው የሚሆነው ሊተርግን ዱቄቱን እዚህ እንድታዳረስን በኋላ ከዛ እኩል አድርገን እናጥፈዋለን ማለት ነው። በዚህ መልኩ ያው ብዙ አስተጣጠፍ አለ፣ ብዙ አይነት አስተጣጠፍ አለ። እኔ ግን እንዴት ነው የሚቀለኝ እንዴት አርጌ ከዛ ይህን ወደዚህ ትመልሰዋለሁ ማለት ነው። ከዛ ይሄ እንዴት በቃ እንዴት ሳደርገው ምርጥ ነው የሚሆነው። ይሄው በዚህ መልኩ ከዚህ ጨርሻለው ማለት ነው። አሁን ያው ለሰላሳ ደቂቃ ያህል ብታስቀምጡት በጣም ቆንጆ ይሆናል። ግን እኔ የኔ ህል አላስቀምጠውም ሰዓት ስለ ሄደ ማለት ነው። ቶሎ ነው የምሰራው። ችግር የለውም። ከዛ እንዴት ተላይ ዘይት ቀባ ቀበርጌ ይሰራዋለው ማለት ነው። ግን ይበልጥ ቆንጆ የሚሆነው ውስጡ ክፍትት እንዲል ከፈለጋችሁ አስቀምጡት። ያን ስለ ሰላሳ ደቂቃ ላይ ሀያ ደቂቃ ይቀመጣል ይዘ ቃስቴርም ሆነ ያገኛችሁት ፕላስቲክም ሆነ ከዲናርጋችሁ ይቀመጥ። በዚህ መልኩ አሁን እኔ ቀጥታ ጋግረዋለሁ እና ቤተሰብ ስጋ ያው መጋገሪያ መጥበሻን አገኘ ዘይት ጠብ አረግበት እና ዘይት ይደምቁ አለሱ መሳሳት የለበትም ማለት ነው። ከብዙ በደንብ ከላይ ትንሽ ዘይት ጠብ ታደርጋላችሁ ትክሎ ጋዙን ውስጡ ክፍትፍት ነው የሚለው ምርጥ በራታ ነው የሚሆነው፣ ማለት እንደዚህ እያደረገችው አብዛችሁም በዚህ መባላ ቀጣም ደግሞ አብረን ተከታተሉ፣ ማለት ነው። የተሰብ ያው እንግዲህ በዚህ መልኩ ሆብዜን ጨርሻለ ማለት ነው። እንቁላል ከላይ ይሰራለ ማለት ነው። እንዴት ሰርጌ በዚ በማረ መልኩ ጨርሻለ ማለት ነው። ይህን ይመስላለ። በጣም ልስልስ ያለ ነው፣ ውስጡ ክፍቶት ብሏል። እና ያው እንዲህ ይሰራበታለ ማለት ነው። ቤተሰቦቼ ያው እዚህ ጋር ቲማቲም አለ። እዚህ ጋር ደግሞ ቃሪያ እንትኑ ቃሪያ ነው ያለው፣ የፈረንጁ ቃሪያ እዚህ በቀዩ እሱ ቃሪያው ማለት ነው። ይህንም በቀጫጭኑ ከትፈዋለ። ይ በዚህ መልኩ ከትፊ ጨርሻለ። የቲማቲምና የቃሪያ ነው። ይህም ቃሪያው የቀዩ አይነት ሆኖ ነው። በዚህ መልኩ ከትፍ ነው ማለት ነው። የዚህ ሳለ ካረኩ በኋላ እንዲ ሳድ ከዛ እንደዚህ ከላይ ሁለት እንቁላል ትጨምርበታለሁ ማለት ነው። ያው የተጠቀምኩት ተጠቀምኩት ትንሽ ነው። በሁለት አይነት መንገድ ነው የምሰራው። እዚህ ሶስት እንቁላል እጠቀማለሁ። እዚህ ደግሞ ባዶ ሰሃን አለኝ። ያው ልጆቹ ይሄንን ስለማይፈልጉ እንዲሁ ለማይፈልጉ ልጆች ደግሞ ለብቻ ሰራላችኋለሁ ማለት ነው። እንቁላል ነው እዚህ ሶስት ይበቃኛል ወዲን በደንብ በመተዋለው ያው በአንድ እጀ ስለሆነ ነው። እዚህ ጋር ጨው ያስፈልገናል። ትንሽ ጨው ጨምራለሁ። እንዲሁም ደግሞ ቁንጆ በርበሬ ወይም ፍልፍል አስዋድ ማለት ነው። እሱን ጨምረና በደንብ አቀላቅሏል። ያው ደሞ ምንም ነገር ታልጨምር ጨውን እዚህ ጋም ሶስት እንቁላል ተጠቅም ያለው። ከዛ ትንሽ ጨውና ቆንጆ በርበሬ ተጠቀማለሁ። እዚህም ያው ግዴታ ስለሆነ አታክልቱን ስለማይፈልጉት ነው ማለት ነው ልጆች። ለዚ ተወጣ በኋላ በዚህ መልኩ እንቁላሌን አቃላ። ቆይ ጨርሻለሁ። እዚህ ጋር ከብዜ ጋገርኩበት መጥበሻ አለኝ። ያው እናንተ ሌላ መጠቀም ትችላላችሁ። እንዲህ ዘይት ጨምርበት አለሁኝ ይሄ ያዘጋጀሁት እንቁላል አለ፣ እሱን ከፍዬ ለሁለት ተረኩ እንዲህ ታረኩ በኋላ ከላይ ያዘጋጀርኩትን ኹብዝ ነው የምጨምርበት። በጣም ድርቅ አይል ማለት ነው እንዲህ ከላይ ሆብሱን የዚህ ጨምረ ጫን ጫን ለዋለው ማለት ነው። ወዲህም በታታች ዕቃ እስከሚሆን ድረስ ጫን ጫን ገለበጥ አልመች ብሎ ካሜራውን ነው አጠፋት። እንዲህ በዚህ መልኩ ተበሰለ በኋላ አሁን ታታይ ሆ ብዙም ስለበሰለ ብዙ መቆየት የለበትም ማለት ነው ቤተሰብ። ከዛ ምን አረጋለሁኝ እዚህ እንትናለ የሚጥሚጣለኝ ማለት ነው። እዚጋ ይህን ማለት ነው ተጠቀምኩት ሲሆን እነሱ ስለሚወዱ በዚህ መልኩ ሆኗል ማለት ነው። እዚህ ደግሞ የአትክልት የሌለውን እንቁላል አርግ ያለው ይኸው በዚህ መልኩ ጨርሻለሁ። ያው ግድ እንዴት ሰርቼ ሁሉንም በዚህ መልኩ ጨርሻለሁ። ምርጥ ቁርስ ነው፣ ሞክሩት፣ ትወዱታላችሁ። ሼር ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ያው እህታችሁ ነኝ። ቪዲዮንም በደንብ እስከ መጨረሻው ይውልኝ። አስተያየት በኮመንት እቀበላለሁ። ኮመንት ጻፉልኝ። ያው ለእኔ ኮመንት አስተያየቱም ለእኔ ድጋፍ ስለሆነ ሁሉንም እቀበላለሁ ይኔ